አሁን የምጠይቃቸው ማለት ብቻህን ነበርክ ወይ፣ ከአንተ ጋር ሰው ነበር? እንደዚህ አይነት ጥያቄ ስጠይቃቸው ድፍረትህ፣ ጉብዝና በጣም ገርሞኝና ስለዚህ ቪዲዮ አንዳንድ ነገር ብትነግረኝ ደስ ይለኛል። ኢየሱስ ክርስቶስ ለዓለም ዳያታናከ ነገር እሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው ብዬ አምና ነው ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጠፉ በጎች ለእስራኤል ቤት እንዳለ ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ

ማሻአላህ ቪዲዮ ያው ትንሽ እንዳይረዝምና እንዳይደብራችሁ ዩኑስ፣ ማሻአላህ አላህ ይጠብቅ፣ አላህ ያሳደገ እንደዚህ አይነት ማለት እንደዚህ ዳዋ ለማድረግ ይሄኛውን እንዴት ማለት ችሎታው እንዴት መጣል፣ ፍላጎቱስ እንዴት ነው? ማን ነው እንደዚህ ወጥተህ ዳዋ እንድታረግ ሀሳቡን የመጣል አይዲው እንዴት መጣል የሚለውን ነገር ትንሽ ብታጫውተኝ ደስ ይለኛል። በተለይ የቅድሙ ጋር ኦሮምኛ እኔ አልችልም። በኦሮምኛ ምንድን ነበር እያልክ ያላቸው ማስረጃ ካላቸው ማስረጃ አቅርቡልኝ፣ ምናምን በቃ አላ አይደለም፣ ሙሉ ሙሉ ራስህ ተማምነህ ነበር። እነሱ ግራ ገብታቸው እንደዚህ ምን ገልጹ፣ ልንገርህ፣ ምናምን ነገር አሳየኝ፣ ምናምን እያልከው እነሱ ራሱ ሁለት ሁለት ነው ደንግጠው ነበር። እና እንዴት ነበረ? ምን እያልካቸው ነበር? እዚህ አጋጣሚ ቆይ ቆይ በ ምን ማለት እንዴት ነው? አሁን አንተ በዚህ እድሜ ወጥተህ እንደዚህ ዳዕዋ እያረግ ከሌላች ከፓስተሮቹ ጋር ትልልቆቹ ጋር ንጽጽር ጥያቄ ሳደረግ ምንም ነገር አትፈራም፣ ማለት እንትኑ ኬታ መጣሁ። ፍራት የለብኝም ከልቤ። ይሄ የሆነ ፍራቻ ነው። እንዲህ አሁን አለ አበሻ ሲሉት መንቦቅቦቅ ነው ይላሉ። ፍራትም መንቦቅቦቅ ብለው ይሰይሙታል። እንዳው እኔ በልቤም ኔትወርክ ይዞታል ኔትወርክ ነው ያጀማ ኮፕሊንግ አድርጎ ዩኑስ ዩኑስ ዩኑስ ኔትወርክ ነው የጅማ ኮፕሊን አድርጎ ኮፕሊን አድርጎ ኔትወርክ ነው። አዲስ አለሽ? ኦኬ፣ አይ፣ አልሰማንህም። እሺ ዩኑስ ትደግምልናለህ? ኦኬ፣ ካሜራ ተዘግተዋል። ድገምልን። አሁን ይሰማል። እኔ በልቤም በምንም ፍራት የለም በምንም ፍራት በልቤም ምን ምንም አይነት ፍራት የለም። ለእውነት ስል ማለት ነው አው ብዋጋም ብሞት ምንም አይመስለኝም። በአምስት ዓመቴ በዛነቴ እንኳን እናቴ ማለት ነው፣ ለእውነት ለእውነትና ለእውነት ሙት ለእውነት ስትልብት ሞት እንኳን ምንም አይመስለኝም ትላለች። እናቴ ነች። እንደዚህም ብርታትን የሰጠችኝ እንዳልፈራ፣ ማንንም አልፈራም ነበር ከህፃነት ጀምሮ ማለት ነው። አንድ ሰውዬም ነበር እንዲው አጎቴ ነው፣ እንዲው እናቴን እንዲው ሲያሰቃያት ማለት ነው። አልፈራውም፣ እግሩን ሰብሬ ሄጃለሁ በአምስት ዓመቴ። እንዲ ድፍረት ነው በቃ እንጂ፣ እንዲ ፍርሃት እንኳን የለብኝም። አልሐምዱሊላህ። ከሰው ጋርም ለእውነትና ለሀቅ ማዋጋት ምንም አይመስለኝም። ዳዋ ማድረግ ደግሞ በጣም ነው ወደው ከመወደው ነገር ደግሞ አንደኛ ከፕሮቴስታንት ወይ ከኦርቶዶክስ ከፈለገ እምነት ጋር ንጽጽር እንዲህ ክርክር አይደለም ውይይት የሚባል ነገር በጣም ይመቸኛል፣ ደስ ይለኛል። የመወደው ነገር እሱ ነው። ለምን በቃ እነ እውነትን ለማጋለጥ ብቻ ነው እንጂ ይሄ ቲክቶክ ላይ ተለቆ ፌመስ ሆናለሁ እታወቃለሁ፣ አንደኛ ጀግና እባላለሁ ብዬ አይደለም። ዋላሂ እንዲህ ለራሴም አንድ ቀን ነፍስዬን ጎበዝ ብያትም አላውቅም። ለምን ጎበዝም ብርቱም ትልቅም አላህ ብቻ ነው። የሰው ጎበዝ እና የሰው ትልቅ የለም በዱንያ ላይ ማለት ነው። አዋቂም አላህ ነው፣ ጠቢቡም አላህ ነው እንጂ የሰው ጠቢብ፣ የሰው አዋቂ የለም። እና በጣም የሚወደውና የሚመቸኝ ነገር ከሌላ ቶች ጋር ደግሞ እንዲ ጎዳና ዳዋ ላይ ዳዋ እያደርኩኝ መጥተው እንዴት እንደዚህ ስትላለ ምናም ብለው ከኔ ጋር ፌስቶ ፌስ ቆመው ሲያወሩ ሲወያዩ በጣም የሚመቸኛል፣ መወደውም ነገር እንደዚህ ነው። ማሻ አላህ ማሻ አላህ። ታስታውቃለህ ታስታውቃለህ። አዲስ አክበር አላሁ አክበር አላሁ አክበር። እኔ እዚህ ጭብጨባ ሁሉ እጄ ሁሉ በቃ በላይ ሆነ ስቀምባ እየጮኩ ምናምን ነው ላ እ በቃ ልጅ ውስጥ ሆን ያህል ቢገባ ኔ ልጅ ማለት ፈጣሪ ካልሆነ በስተቀር እንደዚህ አይነት በዚህ እድሜ የሚገለጥ አላህ ይጠብቅ። ይሄኔ ልጅ ከሰው አይን ይጠብቅ፣ ከሰው መጥፎ ጆሮ ይጠብቅ። የተናገርከው የሚበቅል ያድርግልህ። እኔ ልጅ አላይ ጠብቅ እኔ ቃላት የለኝም እዚህ ጋር እኔ አይ ሀቭ ኖ ወርድ። ብቻ ማሻ አላህ ማሻ አላህ። አሁን አዲስ መድረክ ሁለት ይለቅልሽ እና እኔ ጋር አዘና ሰላት ልስገድ ዩኖስ ትፈቅድልኛለህ? ሰላሳ ግጄ ልምጣ። አዲስ አለች እሷም እንዳንተ ጎበዝ ሰለምቴ ናት። ኧረ እኔ እስተዝ መሐመድ አፉ በሉኝ። ሰላሳ ግጄ ልምጣ። እኔ ጋ ያሁን ያለሁበት ሌላ ሀገር ነው፣ ጀርመን ነው ያለነው። እኛ ገና ነው ጊዜው፣ አሁን ነው ገና መግሪብ አዛን ነው ያለው። ኢሻ ደግሞ ገና ይቆያል። ስለዚህ ሰላሳ ግጄ ልምጣ። እስከዛ ድረስ አንዳንድ ጥያቄዎች እንሻላ አዲስ ትጠይቀሃለች፣ በዚህ ላይ ያው ብዙ እውቀት ስላላት። አብሽር። እሺ፣ እንዳይደብራችሁ ተመልሼ እመጣለሁ። በመሀል በመሀል አካውንቱን እንሻላ እየተናገራችሁ፣ አዲስ የገባችሁ ሰዎች ካላችሁ እንሻላ ወንድማችን ከጎን መቆም የምትፈልጉ አካውንቱን ለምሳሌ ሄድ ልንገራችሁ፣ 1497174 መሐመድ ሐሰን ቡልቲ። በዚህ አካውንት ወንድማችን አግዞት መድረኩን ለአዲስ ተውላት አለው። ተመልሼ እመጣለሁ። ዱዓ አድርግልን ወንድምዬው፣ እስከምትመለስ በዛው አባጫሊ ኡስታዝ የሆነ ነገር ሰማሁኝ ግጥም እንዴት ነው ግጥም ይችላሉ? አሉኝ። እርሶ ግጥም የሳቸውን ግጥም ያሰሙን አሉና፣ እስቲ አባጫሊ ግጥም ያሰሙን፣ መልካም ፈቃዶት ከሆነ አማርኛ ማ በኦሮሚያ ነው እኛ የምንችለው። እኔ ጽሁፉን መጽሐፍ ነው እንጂ ማንበብ አልችልም። ብዙ እንትን ከሰው ፊት ለፊት ቆሜ ማለት ነው በጊጢም ማለት ጊጢም መጽሐፉን ይችላለሁ። በቃ አንድ ደብተር ወይም አንድ መዝጋብ ወይም በቃ አንድ ካሴት አንድ ላይ ቁጭ ብዬ በቃ መጻፉን እችላለሁ። ለኔ ጽፌ ለሰው መስጠት ማለት ነው። እንደዚህ ነው የሚችለው። ቁጭ በኦሮምኛ ነው። ምኛ የሚሆነ ትንሽ ይሉልን ይሆን ኡስታዝ? አዎ፣ አዎ ይቻላል። የኔ ልጅ ና የኔ ልጅ የኔ ልጅ የኔ ልጅ እኔ እኔ ማለት ነው። የኔ ልጅ የኔ እህት አለች ትላለች። በል ትምጣ ትበል አማርኛ ይዛ መጣ ነው እያደረጋ ሰችሁ ለሌሎች ተደራሽ የሚሆን ታብታብ ታብታብ አድርጉ። ሻዳ መያዝ ፈልጋለው ያለ ልጅ አለ። ሞዴሬተሮች በኋላ ላይ ታስገቡታላችሁ ሲመለስ። እስከዛ ወይንም ደግሞ በውስጥም ሻዳ መያዝ ይቻላል። አሁን ላይ ስለማንችል ነው ለማስገባት። እስከዛ ድረስ በውስጥ ማድረግ ይቻላል። ታብታብ አድርጉ። ከታች አንድ ሰው ብቻ የሚለጥፈውን ቁጥር ወስዳችሁ ለኮንትሪቢዩት ማድረግ ትችላላችሁ። ለልጁ የምትፈልጉትን ሰፖርት ማድረግ የምትፈልጉትን ከታች ቁጥር እየተለጠፈላችሁ ነው። በዛ መሰረት ላይክ ሰፖርት ማድረግ ትችላላችሁ ማለት ነው። ወንድም አግኝተናል። ትንሽዬ ወንድም ለሌላ አካውንት እንዳት አስገቡ። ይሄኛውን ብቻ የተጨሰጠውን አካውንት አስገቡ ምትነይቱትም ካለ